ቃል በቃል እኮ እንደሱ አይደለም። ያው ክርስቶስ አብራቸው ስለሆነ ጻፈ እንዳታነብ የተጻፈ ካለ ጸጋ እንድትካፈሉ ይሄንን ምግብ ሰጧችሁ ያለበትን አውጣል። እንደሱ ቃል በቃል የለ። ጌታ መጣሁ ታዲያ አንተ አውዱና የምትረዳው ሀሳቡና የምትረዳው መጽሐፍ ቅዱስን በራስህ መተርጎም አችልም። አውዱ ላይም እንደዛ የሚል የለም። ስለዚህ በጌታ እራት ጸጋ እንድትካፈሉን የሰጧችሁ የሚል መጽሐፍ ቅዱስ ላይ ከሌለ ሶዛ ጋር ለምን ሰጣቸው? እኔ እንጃ። እሺ በአንተ ሀሳብ አላውቅም፣ ግን እኔ ማቴዎስ ሀያ ስድስት ሲሰጣቸው አይ ቆይ እንግዲህ እ የጌታ ስጋና ደም እውነተኛ ነው ብለህ ነው የምታምነው አንተ? መታሰቢያ መታሰቢያ ማለት እውነተኛ አደለም ማለት ነው? አዎ፣ ኦኬ፣ እሺ መታሰቢያን የሚለውን አስነብበኝና እዛ ጋር እውነተኝነቱን ላሳይ። ምን ላውጣልህ፣ ንገረኝ። ችግር የለው አንዴ ቆይ ጥቅስ ላውጣልህ። አንደኛ ቆሮንቶስ አውጣ፣ ጊዜ እንዳንፈጅ። አንደኛ ቆሮንቶስ 11 28 እና ሉቃስ ወንጌልም አውጣለት። እንደ ሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ አለልህ። አንተ መካን ኢየሱስ አይደለህ። ችግር የለው። ችግር የለውም። ተሙሻ ቆይ ሁለቱ ጥቅሶች ይውጡልህ። ጉዜ ያውጣው። እሺ አውጣው። እሺ ሉቃስ እንጀምርና ወደ ቆሮንቶስ እንሄዳለን። ሉቃስ ሀያ ሁለት ቁጥር ሀያ እኔ ያልከኝ። እሺ አስራ ዘጠኝ እንጀምር። በደንብ እየሰማችሁ የሉቃስ ወንጌል ምዕራፍ 22 ከቁጥር 19 ጀምሮ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው። ይህን ለመታሰቢያዬ አድርጉት አለ ይላል። አንዴ ካሜራ ልክፈት። እሺ ይታያል አይደለ? ወዳጅ ነው። እንደ ቅድም ይሁን። እሺ ይሁን። ይታያል ቡዜ ይታያል። እኔም ስለከፈትኩ ችግር የለውም። እሺ እንጀራን አንስቶ አመሰገነ ቆርሶም ሰጣቸውና ስለእናንተ የሚሰጠው ምን ያለ። ማይክ ሚውት አታርግ። ምን ያላቸው ሥጋዬ ሥጋዬ። ይህን ለመታሰቢያ ያድርጉት አለ። ይህ የተባለው ምንድን ነው? ይሄን ይሄ የተባለው ምንድን ነው? ይህን የተባለው ስጋው። እሺ ለመታሰቢያ ያድርጉት። ስለዚህ አንተ ለመታሰቢያ የምታደርገው ምኑን ነው? ምኑን ነው መልስልኝ እንጂ ቡዜ ረጅም ዝምታ ሆነ። እኔ ነኝ እንደ ሚውት የሆንኩት? ማነው? ትሰማለህ? ትሰማለህ? ምኑ ነው ለመታሰቢያ የምታደርገው? እሺ ችግር የለው። ምኑ ነው ለመታሰቢያ የምታደርገው? ሚውቱን አንሳ ወዳጄ። እሺ አንዴ አንድ ጥቅስ እኮ እየፈለኩ ነበረ። ይሄው ጥቅስ ወቷል። ወዴት ትሄዳለህ? ሌላኛውን ጥቅስ ቀጥሎ ነው እኮ የምናወጣው አይደል? ቆሮንቶስም ተብሏል፣ እዛ እንሄዳለን። ሌላም ካለ ተዘጋጅ፣ ችግር የለውም። መጀመሪያ ግን ይሄንን ጨርስ አይሻልም። ለመታሰቢያ የምታደርገው ምኑን ነው? ስጋውን ነው እየጠየከኝ ነው ወይስ እያመንክ ነው? አይ አሁ አሁን ነው ያለውት። እሺ ችግር የለውም። ዋናው ምንድነው አሁን የሚያስፈልገው የእግዚአብሔርን ሀሳብ በንጹ ህሊና መቀበል ነው አደለ። እኛ ወደ ቃሉ እንጂ ቃሉን ወደ እኛ እናመጣም። ማለት ቃሉን አምጥተን እኛ በምንፈልገው አንቀርጸውም። እኛ ግን ወደ ቃሉ እንሄድና ያለውን ቃሉን እንቀበላለን፣ ያንን ለህይወት እናደርገዋለን። በዚህ ከተማመንን ይኸውልህ ምንድነው የሚለው እንጀራን አነሳ፣ አመሰገነ፣ ቆርሶ ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው አላቸው። አየ ስጋዬ ብሎታል። በመጽሐፍ ቅዱስ ጌታ ኢየሱስ ስጋዬ ካለ ስጋው ነው። በቃ አለ፣ ሌላ ነገር የለም። ስጋው ነው። ስጋዬ አለ። ይህን አለ። ለመታሰቢያ አድርጉት አለ። እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለእናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በምሳሌ አዲስ ኪዳን ቆሟል? አልቆምም። በምሳሌ አልቆምም። በአማናዊ ደሙ ነው የቆመው። ስለዚህ መታሰቢያ ማለት ምንድን ነው ከተባለ